በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመስራ ወሰሙኑ ለጥቅምት በዛት ይለት ኮኑ ሰማይተ ቅዱሳን መርትያኖስ ወመርቆሬዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትሚያኖስና መርቆሬዎስ በሰማይትነት አረፉ። ይህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉሥ ቆስጠንቲኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። ሊቅዱሳን ምርትያኖስና መርቆሬዎስ ግን የረፍቱን ቀን ገድሉንም ጻፉ። አርዮሳዊንም ንጉስ ረገሙት። አንድ ክፉ ሰውም ወደ ንጉሱ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሱም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዞ ገደሏቸው። በዚያም በገደሏቸው ቦታ ነበሯቸው እስከ ዮሐንስ አፈወርቅ ዘመን በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞች ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። የአማረች ቤተ ክርስቲያንንም ሰርቶላቸው ስጋቸውን በውስጡ አኖረ። በዚችም ቀን በዓልን አደረገላቸው። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለመርትያኖስ ዘተጋደለ በጽንኡ ወለመርቆሬ ወስንኡ፣ ለሊቀ ጳጳሳት ጳውሎስ እስመእሙንቱ አርዳኡ እለሰለጡ ገድሎሙ አስበ ቶሙ ነሱ ድህረ መምህሮሙ ፈጸማ ለስምኡ በዚችም ቀን የአባ መቅቢው ከዘጠኙ ቅዱሳን የአንዱ የአባይ ማዕታ ዳግመኛም የአባቱን ወህ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸውም ከኛ ጋራ ትኑር ለዘላለሙ። ሰላም ሰላም ለአባይ ማዕታ ዘተሳተፈ አይሩገ እለ አሰሱ ስርዓተ ወለ አቀቡ ሕገ በስምረተ አምላክ ከሃሊ እንተሰጠቀ

ወበገነቶም እንጎታት ማዓዛ ውሃቡ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ ዘጠኝ በዚች ቀን የጌታችን የኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። በዚችም ቀን በካዲው ንጉሥ በመክስሚያኖስ ዘመን ቅዱስ ድሜጥሮስ በሰማዕትነት አረፈ። በዚችም ቀን የድሜጥሮስ ወዳጅ የሰማዕት ስቅጣር የእረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሚን። በዚችም

ይቅርታውና ቸርነቱ ለዘላለ በእውነት ለወላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከአራት ቀን በኋላ አልአዛርን ከመቃብር ያስነሳበት አገር ከአስራ ሁለቱ ደቀ መዛሙርት ጋር ቢታንያ ሄደና ከአልአዛር ቤት ተቀመጠ። ከዚያም የቂጣ ወይም የፋሲካ በዓል ቀርቦ ነበርና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር ወዳለሁ አላቸው። ቀጥሎም ጴጥሮስና የሚወደው ዮሐንስን ጠርቶ ሂዱ፣ ወደ ሀገር ግቡና በዚያ የውሃን ስራ የተሸከመ ሰው ታገኛላችሁ። ከዚያም መድህን ጌታ የፋሲካን በዓል ከደቀ መዛሙርት ጋር ለማክበር ይፈልግሃል በሉት። እርሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን፣ የሚያስፈልገውን ነገር ሁሉ አዘጋጁ አላቸው። ጴጥሮስና ዮሐንስም ሄደው ጌታ ኢየሱስ ክርስቶስ ያመለከታቸውን ሰው አገኙትና ጌታ ያለውን ሁሉ ነገሩት። እርሱም አዳራሹን አሳያቸውና በዚያ ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያምን ልጅ ያገኙት እንደሆነ ወሬውን እንዲነግሯቸው ከጭፍሮቹ ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ በፋሲካ በዓል ላይ ጌታን ይገሉት ዘንድ የአይሁድ ካህናትና ሊቃውንቶችም ስብሰባ አድርገው ተማከሩ። ጌታ ኢየሱስ ክርስቶስም በፋሲካ የእራት ግብዣ ላይ ለተገኘ ለመገኘት የበዓሉን ዝግጅት ወዳዘጋጁባት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችም አዳራሽ የኒቆድሞስ ነበረች። በዚያም አስራ ሁለቱ ደቀ መዛሙርት ሁሉ ተሰበሰቡ። ማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የበግና የአሳ ስጋ ነበረ። የአስቆረቱ ይሁዳም በዚህ አዳራሽ ለጌታ የተደረገለትን ክብር በተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያውኑ ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሲህ ባሲዛችሁ ምን ትከፍርኛላችሁ? አላቸው። እነርሱም ሰላሳ ብር እንከፍልሃለን አሉት። እንግዲያውስ እነርሱ ይህንኑ ሊሰጡት እርጉም ይሁዳም ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጣቸው ሁለቱ ወገኖች ተስማሙ። በዚያም ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድግ ዝናር ወገቡን ታጠቀና በመቁረርት ውሃ ሞልቶ በወንበር ላይ ተቀምጦ የደቀ መዛሙርቱን እግር እያጠበ በታጠቀው ድግ እግራቸውን ያሽ ጀመረ። ከዚያም ወደ ጴጥሮስ በደረሰ ጊዜ ግን ጴጥሮስ ጌታችን ሆይ፣ ጌታ እኮ ለአገልጋዩ አገልጋይ ሊሆን አይገባም በማለት እግሩን አልሰጥም አሻፈረ ጌታም መልሶ ስምዖን ሆይ እውነት እልሃለሁ፣ እግርህን አጥብ ዘንድ ካልፈቀድክ በመንግስቴ ክፍልህ ከእኔ ጋር አይሆንም አለው። ጴጥሮስም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጀንና ራሴን ጭምር እጠበኝ ብሎ ያጥበው ዘንድ እግሩንም ሰጠውና አጠበው። የተወደዳችሁ የክርስቲያን ወገኖች የሁሉ ጌታ ወይም ፈጣሪ የሚሆን ትህትናውና ፍቅሩን እስኪ ተመልከቱ። እኛም እንግዲህ የእርሱ አራያ መከተል ይገባናል። ቅርታው እና ቸርነቱ የአማኑኤል ጠባቂነቱ በሁላችን በሕዝበ ክርስቲያን ላጸንት ሆኖ ለዘላለሙ አሜን። ብዙ ድፍረት የሚሰማበት ብዙ ኃጢአት የሚሰማበት ብዙ ጦርነት፣ ብዙ ሽብር፣ ብዙ ረሃብ፣ ብዙ በሽታ የሚታይበት አለማችን አይታ የማታውቀውን ክስተት የምታስተናግድበት ነው የመጨረሻው ሰዓት። የስደት ዘመን ነው ሁሉም አሸባሪ የሚሆንበት ዘመን ነው ፍርሃት የሚበዛበት ዘመን ነው በሰላም ተኝተ ማደር አይቻልም እምቢ እምቢ ይላል ሰው አስቸጋሪ ነው በእውነት አሁንም እኮ ይሄ ነው ያስቸገረው ተው ተዋደዱ ሲባል እምቢ ሰው በራሱ ዓለም የሚኖር ሰው ብቻ ነው እግዚአብሔርን የማይሰማ ፀሐይ ለእግዚአብሔር ትታዘዛለች ሰከንድ አታሳልፍም ሰማይና ምድር እግዚአብሔርን ይታዘዛሉ፣ በቃሉ ጸንተው። በእግዚአብሔር ቃል ጸንቶ የማይኖር በራሱ ዓለም ነፃነቱን ምክንያት አድርጎ የሚኖር አስቸጋሪ ፍጡር ሰው ነው። ይገርማችኋል። ሰው ኢየሱስ ክርስቶስ ምን አላቸው? ድንጋይ በድንጋይ ላይ ሳይፈርስ ምን አይልም አይቀርም አላቸው። አንበጣ የሆነው ሰራዊት እኛም ወርቅ እናገኛለን እያሉ የቤተ መቅደሱን ሲያፈርሱ አንዳንድ ድንጋይ አልደረሳቸውም ይላል። ክርስቶስ ስለ ድንጋይ አይደለም እየተናገረ ያለው፣ ስለ ቤተ መቅደስ መፍረስ አይደለም እየተናገረ ያለው፣ ስለ ሰው ልጅ ማህደረ እግዚአብሔር የሆነ የኛ ሰውነት ይፈርሳል። ወዶ አይደለም ትንቢቱ ይፈጸም ዘንድ ነው። ማንም በማንም ላይ መፍረድ የለበትም። ከቻልን ለሁሉ ምን እንጸልይ። በእውነት ክርስትናችን ይገለጥ፣ ብርሃናችን ለዓለም ይብራ ለጠላቶቻችን እንጸልይ፣ ለሚያሳድዱን እንጸልይ፣ ቤታችንን ለሚያፈርሰው እንጸልይ። እስኪ ይታይ፣ እስከ መቼ ድረስ በትምህርት ብቻ በህይወት ይታይ፣ በእውነት ክርስቶሳዊ ህይወት ይገለጥ። ሁሉም ይፈርሳል። እስኪ ድገሙት። ሁሉም ምን ይላል? ሁሉም ምን ይላል? ይፈርሳል፣ የሚታየው ነገር ሁሉ ክብሬ ግባውና ከእግዚአብሔር እና ከቅዱሳን መላእክት በስተቀር በሰማይም በምድርም ያለው ፍጥረት ሁሉ ከአራቱ ባህርያት የተፈጠረ ነገር በሙሉ ያልፋል፣ ይሻራል። ሁሉም ያልፋል፣ እኛም ሳንቀር እናልፋለን። ለምንድን ነው ሁሉም የሚያልፈው ካልን የተሻለ ኑሮ የተሻለ ህይወት ስላለ ነው። እግዚአብሔር ለዚያ ያብቃን። ሁለት ነገሮች ይጠብቀዋል የሰው ልጅን በስተቀር ሌላውን ፍጥረት ተውት፣ ሌላው ግዕዛን የሌለው ፍጥረት ተውት። ለአንክሮ ለተዘክሮ፣ እግዚአብሔርን እንድናውቅበት፣ እኛ እንድንበላው እንድንጠጣው የተፈጠረው ፍጥረት ቢያልፍም ችግር የለበትም። እንስሳው ቢያልፍ አራዊቱ ቢያልፍ አእዋፋቱ ቢያልፉ ሰማይ ቢያልፍ ምድር እንደ ጋቢ ብትጠቀለል ችግር የለባቸው። ሰው ግን የማትፈርስ የማትበሰብስ እንደ መላእክት ሕያዊት ዘለዓለማዊት የሆነች ማንነት አለችው። ስለዚህ እቺ ማንነት ባለቤት የሆነ የሰው ልጅ ሁለት ነገርን ይጠብቀዋል። እንደ ህጉ እንደ ስርዓቱ በስላሴ አምኖ በክርስቶስ አምላክነትና ቤዛነት አምኖ ንስሐ ገብቶ ስጋውን ተቀብሎ ደሙን ጠጥጦ ካለፈ መንግስተ ሰማያት የዘለአለም ደስታ፣ ከእለት ወደ እለት ደስታ የሚጨምርበት ውበት የሚጨምርበት ማንም ያልሰራው ራሱ ክርስቶስ የፈጠራት በነፃነት በመንግስተ ሰማያት ይኖራል። ይሄ ካልሆነ ግን ገሃነም ይጠብቀዋል። ወገኖቼ ሰው መሆን ከባድ ነገር ነው። በክርስቶስ አምላክነት ያላመኑት ሁሉ እግዚአብሔር ገጸ ምሕረቱ ይግለጥላቸው እንጂ የሚጠብቃቸው በመጨረሻው ሰዓት በዕለተ ምጽዓት በትንሣኤ ዘጉባኤ ተነስተው በክርስቶስ ቀይ ግራ ቆመው ሁሩ እምኔ ከኔ ወግዱ የሚባል ፍዳ መርገም ይሰማሉ። እግዚአብሔር ሰውን ከዚህ ይጠብቀው። ሕዝብን እግዚአብሔር ከዚህ ይጠብቀው እና ሁሉም ያልፋል፣ ሁሉም ይፈርሳል። በዚህ በማቴዎስ ወንጌል በቅዳሴው መሀል ላይ የተነበበው እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 2 ላይ ከመጀመሪያ ስንጀምር ቁጥር አንድ ላይ ኢየሱስም ከመቅደስ ወጥቶ ሄደ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። በዛሬው ዕለት እቺ ቀን ምጽአት ትባላለች፣ ዳግም ምጽአት ይባላል ወይም ደግሞ በአማርኛ ሁለተኛ መምጣት ማለት ነው። ሁለተኛ መምጣት፣ ሁለተኛ ካልን የመጀመሪያ መምጣት አለ ማለት ነው። በልብ ለመታሰቡ በቃል ለመነገረው በመጻሕፍት ለመዘከሩ ክብር ምስጋና ለርሱም ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ አምስት ሺህ አምስት መቶ ዘመን ሲፈጸም በልብ ያሰበውን በነቢያት ያናገረውን የአዳምን ንስሐ ተቀብሎ አዳምን ወደ ቀደመ ክብሩ ለመመለስ የአዳምን ባሕርይ ባሕርይ አድርጎ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጀመሪያ እንደ መጣ ሁላችንም እናውቃለን። እሱን አናየውም። ክርስቶስ መጣ ምን እንዳደረገ ምን እንደሰራ ሁል ጊዜ የምንማረው ትምህርት ነው። ነገር ግን ያ የመጀመሪያው ምጽአት ስራው ተከናውኖ ኢየሱስ ክርስቶስ በደብረ ዘይት በኩል አድርጎ በቤታንያ በኩል አድርጎ ወደ ሰማያት ካረገ በኋላ ለሐዋርያት የነገራቸው ነገር ለመፈጸም ዓለምን ለማሳለፍ ሰውን ለማሳረፍ ይመጣል። ዳግም ይመጣል፣ ሁለተኛ ይመጣል፣ ክርስቶስ ይመጣል። በሉ እስኪ ለምንድን ነው ይመጣው? ቅድም ተናግሬዋለሁ። ለተሻለ ሕይወት ከዚህ ችግር ከሞላበት ዓለም ሊያላቀቀን፣ በመንግስቱ ሊያኖረን፣ ከዚህ ድካም፣ ሕማም፣ ስቃይ፣ ደዌ፣ ረሃብ መከራ፣ ጭንቀት፣ ፍርሃት ከሚስማማው ባህሪያችን ከስጋ ባህሪ ሊያላቅቀን የተሻለ ነገር አለ። ይህንን ነው ተስፋ አድርገን መኖር ያለብን፣ የእግዚአብሔር ቤተሰቦች። በምድር ላይ ምሉ የሆነ ህይወት አይኖርም። ምሉ የሆነ ደስታ አይኖርም። እንደ ሁኔታው ነው የሚኖረው፣ እንደ ሁኔታው እንደየደረጃው ነው የሚኖረው። እግዚአብሔር በእውነት በንጽህና በቅድስና እንድንኖር የራሳችንን በልተን እንድናልፍ እሱ ይርዳል። በምድር ላይ ብዙ ኃጢአት ይሰራል ስጋን ለማቆየት ነገር ግን ድንጋይ በድንጋይ ላይ አይቀርም፣ ሁሉም ያልፋል ያልፋል። ሁሉም ስለሚያልፍ የማያልፈው አምላክ ስላለን የማያልፈውን መንግስቱን እንዲያወርሰን በዘላዓለም በደስታ እንድንኖር በእውነት በቅድስና በንስሐ ህይወት መመላለስ ያስፈልጋል። መገንዘብ ያስፈልጋል። ክርስቲያን ማለት አስተዋይ ነው። ንቁ ይለናል ቅዱስ ጴጥሮስ በምዕራፍ 3 ደግሞ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 እስከ 12 ብትመለከቱ እንደ ባለ አእምሮ ኑሩ ይላል። እንደ ባለ አእምሮ አስቡ ይላል። ባለ አእምሮ የሚባለው ምንድን ነው? እውቀት ያላቸው ሰዎች ነገን ያስባሉ። ክርስቲያን ደግሞ በመንፈሳዊ እውቀቱ ነገን ያስባል። ነገ ምን ይሆናል? ምጽዓት አለ። ነገ ምን ይሆናል? ሁሉም ነገር ያልፋል። ነገ ምን አለ? ፍርድ አለ። ነገ ምን አለ? የአባቴ ቡሩካን ወደ እኔ ኑ የሚል ደስታ አለ። እሱን እያሰቡ መኖር ነው። ወርሃ መጋቢት የተለየ ወር ነው። ዓለም የተፈጠረበት ወር ነው። ኢየሱስ ክርስቶስ የመጀመሪያው ምጽአቱ የመጣበት ቀን ነው፣ ከድንግል ማርያም የተፀነሰበት ቀን ነው። እንደገና ደግሞ ዓለምን የሚያሳልፍበት ወር ነው ማለት ነው። ይህ ወር ወርሃ መጋቢት የተለየ ወር ነው፣ ከሌሎች ወሮች ይለያል። ክርስቶስ መጀመሪያ መጣበት፣ ሁለተኛ መጥቶ ይህንን ዓለም ያሳልፍበታል ማለት ነው። ኢየሱስ ክርስቶስ ከዕለታት በአንድ ቀን ለሐዋርያት ለአይሁድ አንድ ነገር ነገራቸው። ሐዋርያትም ትምህርቱን እየሰሙ ነው። ኢየሩሳሌም ኢየሩሳሌም እንተ ትቀትልዮም ለነቢያት ወትወግርዮም ለሐዋርያት ሚመጠነ ፈቀድኮ አስተጋብኦሙ ለውሉዱቺ። ኢየሩሳሌም ሆይ ነቢያትን የምትገድያቸው ሐዋርያትን በድንጋይ የምደበድቢያቸው ልጆቹ ስን ልጆች ስን ዶሮ ጫጭቶቿን በክንፏ እንደምትሰውር እንደምትጋርድ ልጆች ስን ልጋረዳቸው ላድናቸው ምንኛ ወደድኩ ይላል። ነገር ግን እያ ኢመርሺ መዋእለ ሳይለኪ ነው፣ የይቅርታሽን ዘመን አላወቅሽም ይላታል። በኢየሩሳሌም ቤተ አይሁድን መናገር ነው። ክርስቶስ በኢየሩሳሌም ምክንያት አይሁድን ያስተምራቸዋል። አይሁድ ሆይ እኔ ከእናንተ የመጣሁት ከእናንተ ዘመድ ከድንግል ማርያም የተወለድኩት እናንተን ለማዳን ነው። መጀመሪያ ድህነት ከአይሁድ ነው። መጀመሪያ እናንተን ላድን ነው፣ ቀጥሎ አህዛብን ላድን ነው። በጠቅላላ ለዓለም መድኃኒት ልሆን ነው የመጣሁት። ከግብርናተ ዲያብሎስ ከዲያብሎስ ባርነት ነፃ ላወጣችሁ ነው የመጣሁት። ነገር ግን እምቢ አላችሁ። እምቢ እምቢ ይላል። ሰው አስቸጋሪ ነው በእውነት። አሁንም እኮ ይሄ ነው ያስቸገረው። ተው ተዋደዱ ሲባል እምቢ። ሰው በራሱ ዓለም የሚኖር ሰው ብቻ ነው እግዚአብሔርን የማይሰማ። ፀሐይ ለእግዚአብሔር ትታዘዛለች፣ ሰከንድ አታሳልፍም። ሰማይና ምድር እግዚአብሔርን ይታዘዛሉ በቃሉ ጸንተው በእግዚአብሔር ቃል ጸንቶ የማይኖር በራሱ ዓለም ነፃነቱን ምክንያት አድርጎ የሚኖር አስቸጋሪ ፍጡር ሰው ነው። ይገርማቸዋል። ሰው አይሁድም ቢያሉ መጀመሪያ ክርስቶስ የመጣው ከአይሁድና ለአይሁድ ነው። ይኸው ከክብራቸው ተዋርደው፣ መስዋዕታቸው አልፎባቸው፣ ክህነታቸው ተወስዶባቸው ይኖራሉ። ቤታ አይሁድ የክርስቶስ መምጣት ምልክት ዕፀ በለስ በለስ በለስ ሆነው ተነግረዋል። ለክርስቶስ ዳግመኛ መምጣት ምልክት ሆነው እግዚአብሔርን እንቢ ብለው አስቸግረው ቀርተዋል ማለት ነው። የተከበራችሁ እግዚአብሔር ቤተሰቦች ንስሐ ግቡ ከተባለ ንስሐ እንግባ። ምንድን ነው ምክንያት መደርደር ህይወት እንዲሆንላችሁ ከክርስቶስ ጋር እንድትኖሩ ስጋውና ደግሞ ተቀበሉ። ባልና ሚስት ተዋዳችሁ ንስሐ ገብታችሁ ኑሩ ሲባል እሺ በሉ። እሺ ካላልን አይሆንም። ለምንድን ነው ጊዜ የምንቆጥረው? ምጽዓት ሲባል እኮ የእያንዳንዳችን ምጽዓት አለን። የእያንዳንዳችን ደብረ ዘይት አለን። እለተሞታችን ናት። አኮ በጊዜ ሀዘ ያሃልፍ ስለ ምጽዓት ሲነገረን ሁሉም ነገር በጊዜው የሚያልፍ አይደለም። ክርስቶስ አሁን አይመጣም። እራሱ ያወቃት ቀናለች። እግዚአብሔር ብቻ የሚያውቃት ቀናለች። ማንም የማያውቃት፣ መላእክት የማያውቋት፣ ምድራውያን ጠቢባት የማያውቋት ቀናለች። ነገር ግን ያ ሳይደርስ እያንዳንዱ ሰው እለተ ምጽአት አለው። ይሞታል፣ ያልፋል፣ ይበሰብሳል፣ ወደ መቃብር ይወርዳል። የማትበሰብሰው የማትፈርሰው ማንነታችን ነፍሳችን ግን ፍርድ ይጠብቃታል። ከዚህ የተነሳ በፍቅር መኖር ተዘጋጅቶ መኖር እንደ ባለ አእምሮ እያሰው መኖር ግድ ይላል ማለት ነው። ስራ ፈት መሆን የለብንም ማለት ነው። መስማት አለብን። መልካም የሆነውን ምክር፣ የካህናትን ምክር መስማት አለብን። መላእክት መጥተው አያስተምሩንም። የእኛ ችግራችን እንመርጣለን። መላእክት መጥተው አያስተምሩንም። አንድ መልአክ እዚህ አውደ ምሕረት ላይ ቆሞ ቢያስተምር አስቡት፣ ማን ነው እዚህ የሚቀመጠው? ማነው የሚቀመጠው? እዚህ ክርስቶስ ሲነሳ እነዛ ሴቶች መላእክትን አይተው ፈሩ፣ ደነገጡ፣ ወደ መሬት ወደቁ ይላል። እግዚአብሔር ነጻነታችንን ክርስቶስ ከብዙ ነጻነት እርስ በራሳችን ወንጀሉን፣ ትምህርቱን፣ ምክሩን እንድንማማር አደረገ። ክብር ይግባባ። እውነት ሲነገረን እንስማ። ያልሰማ ይቆረጣል። መስማት ወሳኝ ነገር ነው። የየራሳችን የሆነ ዕለተ ምጽአት አለን፣ እንሞታለን። እና እንዲህ ከሆነ አለ ክርስቶስ የማትሰሙ ከሆነ ይትሐደግ ለክሙ በሃገር ቅም በድወ ሃገራችሁ ምድረ በዳ ይሆናል ብሏቸው ነበረ። በሃገራችሁ ምድረ በዳ ይሆናል እንደ ተባለው ኢየሩሳሌም ምድረ በዳ ሆናለች። ብዙ ጊዜ በሰባ ዓመተ ምሕረት ፈርሳለች በስብሳለች። እና ከዚህ የተነሳ ትምህርቱን ከጨረሰ በኋላ ሐዋርያት ወደ ክርስቶስ ቀረቡና ትምህርቱ ስለደነቃቸው ይሄ የሚያምረው ቤተ መቅደስ ይሄ የሚያንጸባርቀው ቤተ መቅደስ በሚደንቅ ሁኔታ የተሰራው የሰሎሞን ቤተ መቅደስ እያሳዩ መምህራችን፣ እንዲህ እንዲህ የሚያምረው መቅደስ ይሄ ይፈርሳል ወይ? እንዴት ይፈርሳል ትላለ የሚደንቅ ነገር ነው የነገርከን አሉት ኢየሱስ ክርስቶስ ምን አላቸው ድንጋይ በድንጋይ ላይ ሳይፈርስ ምን አይልም አይቀርም አላቸው እንደተባለው ቲቶ በኛ ጥጦስ የምንለው ንጉሥ በሰባ ዓመተ ምሕረት መጣና ኢየሩሳሌምን ወሮ ሳለ እንዳጋጣሚ ሆኖ ከጥጦስ ሰራዊት አንድ ወታደር ከቤተ መቅደሱ አካባቢ አንድ ድንጋይ ሲፈነቅል ወርቅ የሞላ ድስት አገኘ። በዚህ ሰዓት ሰራዊቱ ያ አንበጣ የሆነው ሰራዊት እኛም ወርቅ እናገኛለን እያሉ የቤተ መቅደሱን ሲያፈርሱ አንዳንድ ድንጋይ አልደረሳቸውም ይላል። እግዚአብሔር አምላክ ቤተ ክርስቲያናችን ይጠበቀልን። አንዳንድ ድንጋይ አልደረሳቸው ፈረሰ ማለት ነው። እኛ አሁን ወደ ትርጉም ነው መምጣት ያለብን። ክርስቶስ ስለ ድንጋይ አይደለም እየተናገረ ያለው፣ ስለ ቤተ መቅደስ መፍረስ አይደለም እየተናገረ ያለው፣ ስለ ሰው ልጅ ማህደረ እግዚአብሔር የሆነ የኛ ሰውነት ይፈርሳል ማለት ነው። ክርስቶስ ማህደረ እግዚአብሔር የሆነ አንትሙ ውእቱ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ ናችሁ ተብሎ የተነገረልን የተጻፈለት ይሄ ሰውነታችን ይፈርሳል፣ ይበሰብሳል፣ ወደ መቃብር ይወርዳል። እና ሐዋርያት ክርስቶስን በደንብ ጠየቁት ስለ ምጽአቱ በደንብ ጠየቁት። ኢየሱስ ክርስቶስ ስለ ምጽአቱ ነገራቸው። የመጀመሪያው ነገር ማንም እንዳያስታችሁ ተጠንቀቁ ነው። ይሄ ማንም እንዳያስታችሁ ተጠንቀቁ የሚለው ለክርስቶስ ምጽአት ምልክቱ ነው ማለት ነው። ከዚህ በኋላ ምን ይሆናል መሰላችሁ? ብዙ ሀሰተኞች ክርስቶሶች ይመጣሉ። እኔ ክርስቶስ ነኝ እያለ ሰው ይመጣል። የመጨረሻው ሰዓት ብዙ ድፍረት የሚሰማበት ብዙ ኃጢአት የሚሰማበት ብዙ ጦርነት፣ ብዙ ሽብር፣ ብዙ ረሃብ፣ ብዙ በሽታ የሚታይበት ዓለማችን አይታ የማታውቀውን ክስተት የምታስተናግድበት ነው። የመጨረሻው ሰዓት ኢየሱስ ክርስቶስ ህዝብ በህዝብ ላይ ይነሳል፣ ጦርነት ትሰማላችሁ፣ ሽብር ትሸማላችሁ ነገር ግን አይዟችሁ በጊዜው የሚሆን ነገር አይደለም። ይሄ የምጥ መጀመሪያ ነው። ለኔ መምጣት ምልክት ነው እንጂ በጊዜው የሚያልቅ አይደለም ይቆያል። አማን አማን እብለክሙ እያ ኢታሃልፍ ዛቲ ትውልድ፣ ይሄ እስኪሆን ድረስ እች ትውልድ አታልፍም ይላል። የህይወት ይቀጥላል ማለት ነው። የአዳም ልጆች እየተዋለዱ ይኖራሉ ማለት ነው። ልክ በኖህ ጊዜ ማየ አይህ መጥቶ ዓለምን እስኪያጥለቀልቅ ድረስ ዓለምን እስኪደፍናት ድረስ ፍጥረትን እስኪያጠፋ ድረስ ሰው ሁሉ ሲበላ ሲጠጣ እንደነበረ ያው ህይወት በመቀጠል ላይ እያለ ክርስቶስ ይመጣል ማለት ነው። የተከበራችሁ የእግዚአብሔር ቤተሰቦች የማቴዎስ ወንጌል ምዕራፍ 24ን ቤታችሁ ገብታችሁ አንብቡት። ቀስ ብላችሁ ተረዱት። ክርስቶስ ሊመጣ ሲል የሚከሰቱ ነገሮችን እናያለን። ከእነዚህ ነገሮች አሁን በዘመናችን የምናያቸው ነገሮች ይታያሉ ማለት ነው። ይሄ የምጥ መጀመሪያ ነው። ነገር ግን እችን ልንገራችሁና ልጨርስ ወባሕቶ አሌሎን ለጽንሳት ወለእለ የሐጽና በውእቱ መዋዕል። ነገር ግን በዚያ ወቅት በዚያ ዘመን ልጅ ጸንሰው ለሚወልዱ ሴቶች ወዮላቸው ይላል። የመከራ ዘመን ነው። አስጨናቂ ዘመን ነው። የስደት ዘመን ነው። ሁሉም አሸባሪ የሚሆንበት ዘመን ነው። ፍርሃት የሚበዛበት ዘመን ነው። በሰላም ተኝተ ማደር አይቻልም። ሰይፍ የሚታይበት ዘመን ነው። ስደት የሚበዛበት ዘመን ነው። እያያችሁት ነው አደለም? ወዶ እኮ አይደለም፣ ሰው ዞር ብላችሁ ብታይ እኮ ምልክት ነው። ወዶ አይደለም ትንቢቱ ይፈጸም ዘንድ ነው። ማንም በማንም ላይ መፍረድ የለበትም። ከቻልን ለሁሉም እንጸልይ። በእውነት ክርስትናችን ይገለጥ፣ ብርሃናችን ለዓለም ይብራ ለጠላቶቻችን እንጸልይ፣ ለሚያሳድድን እንጸልይ፣ ቤታችንን ለሚያፈርሰው እንጸልይ። እስኪ ይታይ፣ እስከ መቼ ድረስ በትምህርት ብቻ በህይወት ይታይ፣ በእውነት ክርስቶሳዊ ህይወት ይገለጥ። በተራራ ላይ ያለን ብርሃኖችን እናብራ፣ እንጸልይ። ክርስቶስን መስለነው እንለፍ፣ ማለፋችን አይቀርም። በቀኙ እንድንቆም ክርስቶስ ከመላእክቱ ጋር ሲመጣ እንድናየው፣ ቀና ብለን እንድናየው መንግሥተ ሰማያት እንድትወርሱ ወደ እኔኑ የሚለው ተስፋ እንድንሰማ አሁን በሕይወት ክርስትናውን እንኑረው። ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን፣ ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅዱስ ተዋሕዶ ሃይማኖታችን መቸርነትህ አስፋልን አብዛልን።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

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና አመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና አመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁልጊዜ ምኞቱ